እከሌ ኢጎ አለበት የምንለው የኢጎ ትርጉም ስላልገባን ነው። ከኢጎ ነፃ የሆነ ሰው የለም። ሰው ወይ በምክንያት ወይ በስሜት ይወስናል። በምክንያት ሲወስን ሱፐር ኢጎ የሚባለውን እሱነቱን አድምጦ ወይም የሚጠብቀውን መልአክ አድምጦ ወይም ምክንያታዊ ሆኖ ይወስናል ማለት ነው። ይሄ ጤናማ ነው። ሰው በስሜት ሲወስን፣ ስጋውን አድምጦ ሲወስን ኢድ የሚባለውን ማንነቱን አድምጦ ሲወስን ወይም ሰይጣንን ጠላቱን አድምጦ ሲወስን ጤናማ ያልሆነ ኢጎ ይባላል። ወይ ጤናማ ኢጎ አለህ፣ ወይ ደግሞ ኢጎ ጤናማ ነው ማለት ነው። ከዚህ ውጪ ነፃ መሆን አትችልም። ስለዚህ ከኢጎ ነፃ የሆነ ማንም ሰው የለም። ወይ ስሜቱን አድምጦ ይወስናል፣ ወይ ምክንያት ላይ ተመስርቶ ይወስናል። ሁለቱም ኢጎ ይባላል። አንዱ ጤናማ ነው፣ አንዱ ጤናማ አልሆነም። ከዚህ ውጪ ኢጎ የሚባል ነገር የለም። ወይ የሚጠቅምህን ነገር ተወስናለህ በምክንያት፣ ወይም የሚጎዳህን ተወስናለህ በስሜት። ለስጋ ለስሜት ብለህ የምትወስን በአብዛኛው ይጎዳሃል፣ ጤናማ ያልሆነ ኢጎ ይባላል። ለስሜት ቦታ ሳትሰጥ ምክንያት አይሆነ ስትወስን ደግሞ ተጠቃሚ ትሆናለህ። ሰው ከሁለቱ ነፃ መሆን አይችልም። አንዳንዴ ለስጋ አንዳንዴ ለነፍስ ትኖር አለ። ስለዚህ ማዘንበል ግን ያለበት ምክንያታዊ ኢጎ እንዲሆን ይመከራል። በተረፈ ኢጎ የሌለበት ሰው ስለሌለ ኢጎ አለበት እከሌ ምንለው ነገር አላዋቂነታችንን ከማሳየት ውጪ ትርጉም ያለው ነገር አይደለም። እንደ አሰልጣኝ፣ እንደ ስፖርተኛ፣ እንደ ግለሰብ እንደ ሰው በሄድክበት ሁሉ ውሳኔ ግድ ነው። ውሳኔ የሕይወታችን ክፍል ነው። ስንወስን ግን በአብዛኛው ምክንያት ላይ ብንቆም ተጠቃሚ እንሆናለን። ግድ የለም። እንትና ልስጠው ገንዘብ ቢጠጣበትም ቢጎዳበትም ልስጠው፣ ለስሜቴ መልስ ልመለስ ብለን የምንወስነው ውሳኔ እኛንም ገንዘብ የምንሰጠውንም ሰው አይጠቅምም። ስለዚህ ለስሜታችን ያን ያህል ቦታ ባንሰጥ መልካም ነው በተለይ በመንግስት ተቋም የምንሰራ ከሆነ ቤታችንን በምንመራበት መንገድ ውሳኔ ማሳለፍ የለብንም። ደንቦች፣ ህጎች፣ መመሪያዎች አሉ። እዛ ላይ ቆመን እንወስን። በመመሪያ ደንቦች፣ መመሪያዎች በአጠቃላይ ሰው ምክንያታዊ እንዲሆን የተዘጋጁ ናቸው። ስለዚህ ለህይወትን መሪ ይኑረን። የመርሰው እንሁን፣ አንልመጥመጥ፣ ሆዳማ እንሁን። መልካም እሁድ እንዲሆንላችሁ መኛለሁ። ዛሬ ኪዳነ ምሕረት ቀናት፣ መልካም ዕለተ ሰንበት እንዲሆንላችሁ መኛለሁ። በያላችሁበት እንመቻችሁ። ኮሜንታችሁን እጠብቃለሁ ለሌሎች እንዲደርስ ለምታደርጉም በጣም አመሰግናለሁ። መልካም ዕለተ ሰንበት